አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ነዋሪዎች ለክልሉ ጊዜያዊ አስተዳደር ፕሬዝዳንት እጩ እንዲያቀርቡ ጥሪ አቅርበዋል። ዝርዝር መረጃውን እንነግራቸዋለን። ብሔራዊ ባንክ የባንኮች የብድር እድገት መጠን እስከ ሰኔ ወር 2017 ዓ ም ድረስ ባለበት 18 በመቶ እንዲቀጥል ወስኗል። ተግባራዊ ከተደረገው የማክሮ ኢኮኖሚ ፖሊሲ ማሻሻያ በኋላ ይህ ገደብ ይነሳል ተብሎ ተጠብቆ ነበር። ዝርዝሩን ይዘነዋል። በአዲስ አበባ ነጋዴዎች ንግድ ፈቃዳቸውን እየመለሱ እንደሆነ ተሰማ። ባለፉት ሰባት ወራት አምስት ሺህ ነጋዴዎች ንግድ ፈቃዳቸውን መመለሳቸውን የከተማው ንግድ ቢሮ አስታውቋል። ተጨማሪ አለን። በሱዳን ምዕራባዊ ሰሜናዊ ክልል በሚገኝ አንድ ገበያ ላይ በተፈጸመ የአየር ጥቃት ከ54 በላይ ሰዎች መገደላቸው ተሰማ። ከተጎጂዎቹ ውስጥ ከግማሽ በላይ የሚሆኑት ሴቶች መሆናቸውም ተነግሯል። ዝርዝር ይዘንበታል። እስራኤል በደቡብ ምዕራብ ሶሪያ ባደረሰችው ጥቃት ስድስት ሰዎች ህይወታቸው እንዳለፈ ተነግሯል። ጥቃቱ የተከፈተው የእስራኤል ወታደሮች ማክሰኞ ደቡብ ምዕራብ ሶሪያን ለመቆጣጠር ሲሞክሩ ከታጣቂ የአካባቢው ነዋሪዎች ጋር በተጋጩበት ወቅት እንደሆነ ተገልጿል። በቆይታችን ትሰሙታላችሁ። ውድ የሀገሬ ቴሌቪዥን ተመልካቾች በአርዕስተ ዜና የጠቆምናችሁን እንዲሁም ሌሎች መረጃዎችን ጨምረን ይዘናል። አብራችሁን ቆዩ። ደምሰው ሽፈራው ነኝ። ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ሕዝብ ጥሪ አቀረቡ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ነዋሪዎች ለክልሉ ጊዜያዊ አስተዳደር ፕሬዝዳንት እጩ እንዲያቀርቡ ጥሪ አቅርበዋል። በትግረኛ ቋንቋ ለክልሉ ህዝብ በተላለፈው ጥሪ በአቶ ጌታቸው ረዳ ሲመራ የቆየው የክልሉ ጊዜያዊ አስተዳደር ላለፉት ሁለት ዓመታት መቆየቱን አስታውሰው የተሰጡትን ተግባራት በተሰጠው ጊዜ ማጠናቀቅ አልቻለም ብለዋል። በአቶ ጌታቸው የሚመራው አስተዳደር ከተሰጡት ተልእኮዎች መካከል በክልሉ ምርጫ የሚከናወንበትን ቅድመ ሁኔታ ማመቻቸት የሚገኝበት ቢሆንም ያ ባለመሳካቱ የጊዜያዊ አስተዳደሩ የስራ ጊዜ ለአንድ ዓመት መራዘም አስፈላጊ ሆኖ መገኘቱንም ጠቅላይ ሚኒስትሩ ገልጸዋል። በዚህም አቶ ጌታቸውን የሚተካ አዲስ ፕሬዝዳንት ለክልሉ መሾም አስፈልጓል ብለዋል። የጊዜያዊ አስተዳደሩን ፕሬዝዳንት የመሾሙ ስልጣን የጠቅላይ ሚኒስትሩ እንደሆነ በህግ ቢደነገግም የክልሉን ህዝብ ተሳትፎ ማረጋገጡ አስፈላጊ መሆኑንም ነው ጠቅላይ ሚኒስትሩ የገለጹት። በዚህም የትግራይ ክልል ህዝብ የጊዜያዊ አስተዳደሩን ተልዕኮዎች በብቃት ይወጣሉ፣ እንዲሁም የክልሉን ሰላምና ደህንነት ያረጋግጣሉ የሚሏቸውን እጩዎች ከዛሬ ጀምሮ በኢሜይል እንዲያሳውቁ ጥሪ አቅርበዋል። ብሔራዊ ባንክ የባንኮችን የብድር እድገት በ18 በመቶ አጸና። ብሔራዊ ባንክ የባንኮች የብድር እድገት መጠን እስከ ሰኔ ወር 2017 ዓ ም ድረስ ባለበት 18 በመቶ እንዲቀጥል ወስኗል። በ2018 ዓ ም የመጨረሻ ወራት ብሔራዊ ባንክ የገንዘብ ፖሊሲውን በማሻሻል የባንኮች የብድር አቅርቦት እድገት በ14 በመቶ እንዲወሰን ማድረጉ የሚታወስ ሲሆን ይህ መጠን ከወራት በፊት ወደ 18 በመቶ ከፍ እንዲል መደረጉ ይታወሳል። ተግባራዊ ከተደረገው የማክሮ ኢኮኖሚ ፖሊሲ ማሻሻያ በኋላ ይህ ገደብ ይነሳል ተብሎ ቢጠበቅም እስከ ሰኔ ወር 2017 ዓመተ ምህረት ድረስ በዚሁ መጠን እንደሚቀጥል ነው ብሔራዊ ባንክ ያስታወቀው። የባንኩ የገንዘብ ፖሊሲ ኮሚቴ የሀገሪቱን ወቅታዊ የኢኮኖሚ ሁኔታ ገምግሞ የዋጋ ንረቱ 15 በመቶ መድረሱን ተረድቷል የሚለው የባንኩ መግለጫ በባንክ የወለድ ተመን ላይ ወደ ተመሰረተ የገንዘብ ፖሊሲ አስተዳደር ስርዓት የሚደረገው ሽግግርና የሚደረገው ሽግግር ገና በመሆኑ የብድር እድገት መጠኑ በ18 በመቶ እንዲቀጥል መወሰኑ ተነግሯል። በአዲስ አበባ ነጋዴዎች ንግድ ፈቃዳቸውን እየመለሱ እንደሆነ ተሰምቷል። የከተማው ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ከነጋዴዎች ጋር በነበራቸው ውይይት ባለፉት ሰባት ወራት አምስት ሺህ ነጋዴዎች ንግድ ፈቃዳቸውን መመለሳቸውን ተናግረዋል። በውይይቱ ላይ ተሳታፊ የነበሩት ነጋዴዎች በኮሪደር ልማት የመስሪያ ቦታዎች መፍረስ፣ የግብር ከፍተኛ መሆን እንዲሁም አሁን ያለው የገበያ መቀዛቀዝ ለነጋዴዎች ከስራ መውጣት እንደ ምክንያት የሚጠቀሱ መሆናቸውን አንስተዋል። ወይዘሮ ሀቢባ ሲራጅ በበኩላቸው በኮሪደር ልማት የመስሪያ ቦታቸው የፈረሰባቸው ነጋዴዎች በሄዱበት ቦታ እስከ ሰኔ ድረስ ባላቸው ንግድ ፈቃድ ስራቸውን እንዲቀጥሉ መመቻቸቱን ገልጸዋል። በነጋዴዎች ላይ አላስፈላጊ ግብር አልተጫነም ያሉት ኃላፊዋ የንግዱን ማህበረሰብ የሚያነቃቁ በርካታ ስራዎች መሰራታቸውን አንስተዋል። አክሎም ባለፉት 7 ወራት 74 ሺህ አዲስ ንግድ ፈቃድ የወሰዱ ነጋዴዎች መኖራቸውን ገልጸዋል። በአማራ ክልል የስራ አጥ ቁጥር እየጨመረ መምጣቱ ተሰምቷል። በክልሉ እየተካሄደ በሚገኘው ጦርነት ወጣቶች ከገጠር አካባቢ ወደ ከተሞች እየተዘዋወሩ ነውም ተብሏል። የክልሉ ሥራና ስልጠና ቢሮ መረጃ እንዳመለከተውም ከ900 ሺህ በላይ ወጣቶች ለስራ ፍለጋ ተመዝግበዋል። ይህም የስራ አጥነትን ችግር ለመቅረፍ በስፋት መሰራት እንዳለበት ማሳያ መሆኑን የክልሉ ሥራና ስልጠና ቢሮ ምክትል ኃላፊ አቶ አወቀ ዘመነ ተናግረዋል። በአማራ ክልል እየተካሄደ የሚገኘው ጦርነት በአካባቢያችን ለመቆየት ዋስትና አሳጥቶናል ሲሉ ለመገናኛ ብዙሃን ተናግረዋል። በዚሁ ክልል ለወጣቶች የሥራ ዕድል ፈጠራ ከተያዘው ከአራት ቢሊዮን ብር በላይ ገደማ መሰራጨት የቻለው አንድ ነጥብ አራት ቢሊዮን የሚሆነው እንደሆነ ዲደብልዩ ዘግቧል። በሱዳን በተፈጸመ ጥቃት ከ54 በላይ ሰዎች ተገደሉ። በሱዳን ምዕራባዊ ክልል በሚገኘው አንድ ገበያ ላይ በተፈጸመ የአየር ጥቃት ከ54 በላይ ሰዎች መሞታቸው ተሰማ። ከተጎጂዎቹ ውስጥ ከግማሽ በላይ የሚሆኑት ሴቶች ሲሆኑ ቢያንስ 23 ሰዎች መቁሰላቸው ተሰምቷል። በደረሰው ጥቃት ከፍተኛ የሆነ የእሳት ቃጠሎ መከሰቱንም የአካባቢው ነዋሪዎች ተናግረዋል። የመብት ተሟጋች ድርጅቶች በሰላማዊ ሰዎች ላይ ኢላማ ያደረገውን ጥቃት የፈጸመው የሱዳን ጦር እንደሆነ ገልጿል። የሱዳን ጦር ግን የቀረበበትን ክስ አስተባብሏል ሲል አፍሪካ ኒውስ ዘግቧል። የሱዳን የእርስ በእርስ ጦርነት በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን፣ የመንግስት ጦርም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያሉ የሰብአዊ መብት ረገጣዎችን ፈጽመዋል ተብለው ይከሰሳሉ። እስራኤል በሶሪያ በፈጸመችው ጥቃት ስድስት ሰዎች ተገደሉ። እስራኤል በደቡብ ምዕራብ ሶሪያ ባደረሰችው ጥቃት የስድስት ሰዎች ህይወት ማለፉ ተነግሯል። ጥቃቱ የተከፈተው የእስራኤል ወታደሮች ትላንት ማክሰኞ ደቡብ ምዕራብ ሶሪያን ለመቆጣጠር ሲሞክሩ ከታጣቂ የአካባቢው ነዋሪዎች ጋር በተጋጩበት ወቅት እንደሆነ ተገልጿል። የሶሪያው የውጭ ጉዳይ ሚኒስቴር ይህ የአንዲት ሀገር ሉዓላዊነትንና ዓለም አቀፍ ህግን የሚጥስ ነው ሲል አውግዟል። የእስራኤሉ ወታደራዊ ቃል አቀባይ አቪቻይ አድራይ እንዳሉት ወታደሮቹ ጥቃት ከመክፈታቸውና የድሮን ጥቃት ማድረሳቸው በፊት የሶሪያ ነዋሪ የሆኑ ታጣቂዎች ተኩስ ከፍተው እንደነበረ ጠቁመዋል። የሶሪያ የውጭ ጉዳይ ሚኒስቴር በበኩሉ የተገደሉት ስድስቱ ሰዎች ንጹሐን ዜጎች ናቸው ብሏል። የሶሪያ መንግስት የዜና ወኪል ሳና እንደዘገበው በጥቃቱ አንዲት ሴትን ጨምሮ በርካታ ሰዎች ቆስለዋል። በደቡብ ምዕራብ ኮያህ መንደር የሚገኙ የእስራኤል ታንኮችም በርካታ ጊዜ መተኮሳቸውን ዘገባው አመልክቷል። መቀመጫውን በብሪታንያ ያደረገው የሶሪያ የሰብአዊ መብት ታዛቢ ቡድን የሟቾቹን ቁጥር ሰባት አድርሶታል። ሩሲያና ዩክሬን በጥቁር ባህር ግጭት ለማቆም ተስማሙ። ሩሲያና ዩክሬን በጥቁር ባህር የሚያካሂዱትን የባህር ላይ ውጊያ ለማቆም ከስምምነት ላይ መድረሳቸው ተሰማ። ለሶስት ቀናት ያህል በሳዑዲ አረቢያ መዲና ሪያድ ከአደራዳሪዋ አሜሪካ ጋር በተካሄደው የተናጠል ውይይት በጥቁር ባህር ዙሪያ የሚደረገውን እንቅስቃሴ ደህንነት ለማረጋገጥና ግጭቶችን ለማስወገድ ተስማምተዋል። ምንም እንኳን የሩሲያም ሆኑ የዩክሬን ተደራዳሪዎች ፊት ለፊት ባይገናኙም ፕሬዚዳንት ቮሎዶሚር ዜሌንስኪ የጥቁር ባህርን ውጊያ ማቆም ወደ ትክክለኛው አቅጣጫ የሚደረግ ወሳ ወሳኝ እርምጃ ነው ሲሉም አሞካሽተውታል። ሩሲያ በአንጻሩ በጥቁር ባህር ተላልፈው ለዓለም ገበያ የሚቀርቡ የግብርናና ማዳበሪያ ምርቶች ላይ የተጣለባት ማዕቀብ እንዲነሳላት በጠየቀችው መሰረት አሜሪካ ምርቶቹ ወደ ዓለም ገበያ እንዲገቡ ፈቅዳለች።